አቤል ናታንን እስር ቤት ከተተው ኢፍራታና የአፌት አቤል እዛ ቤት አብሯቸው እንዲኖር ስላልፈቀዱ ኢፍራታን ለመበቀል በማሰብ እንግዲህ አቤል ከአፌት የወሰደውን ናታን የሰው ነብስ አጥፍቷል በማለትም ቪዲዮ ኮቢ አድርጎ ስለያዘ ናታንን እስር ቤት ቀረቀረው። በጣም ያሳዝናል። ኢፍራታን ያፌትን የማሳመን ኃላፊነቱን ለሷ ሰጥቻት ነበረ። ስለዚህ ያፌት ከዚህ ቤት እንዳልኖር አሽቀንጥሮ የጣለኝ በሷ ምክንያት ነው። እናም እኔ አቤል ማን እንደሆንኩ አሳያታለሁ በማለትም ራሱን አዘጋጅቶ ነበር የመጣው። ኢፍራታ ከዚህ ቤት ውጣልኝ፣ አልበለዛ እኔ ራሴ ሲጣርግ ነው የምገልህ ስትለው ተብሎ ሳቀባት። ማንገዳይ ማንገዳይ ማንሟች እንደሆነ እናውቃለን። አርፈሽ የምትቀመጭና ወንድሜን ወይም አጎቴን ያፌትን የምታሳመኝ ከሆነ አሳመኒ፣ አልበለዛ ይህን ስራሽን ካልተወጣሽ ምን በምን ሰዓት ምን እንደሚፈጠር አታውቂም እኔ አቤል ማን እንደሆንኩኝ አሳይሻለሁ አላት ኤፍራታም መለስ ብላ ደንገጥ አለች ነገር ግን ያፌት ከውጭ ሲመጣ እሱን እዛ ቤት አገኘው ከዛም ምን አባክ ልሰራ መጣህ ቢለውም ከዛም ቀጠልና አሁን በሌተ ከዚህ ቤት ውጣ አለው እንዴ ምንድን ነው እኔ እኮ እዚህ ቤት ልኖር ነው የመጣሁት ኤፍራት አና ቶሎ እዚህ ቤት ብቻችንን መኖር አንችልም፣ አለችኝ። በቃ ለዛ ነው። አይ የእኔ ንግስት፣ እና ብላ አጠራህም። ባጠራኝስ ለምንድን ነው የምጠላኝ? ወንድምህ አደለሁ፣ አጎቴ አደለህ? አለው። ያፌትም አንተ ሌላ ሰው ቢመጣ ምንም ችግር የለብኝም አንተን ግን በፍጹም የሆነ ነገር ምን ለማድረግ አስበ ነው ሲለውም፣ ዝም ብዬ ነው አለ። እናም ኤፍራታ የተሰጠሽን ስራና ኃላፊነት አልተወጣሽም፣ ስለዚህ ምን ማድረግ እንዳለብኝ እኔ አቤላቃለሁ አላት። ኤፍራታም አንተ ሰውዬ ምን አይነት ነው? አሁን እኔና ያፌ ስራ ቦታ ልንሄድ ነው፣ አንተን ጓዝን ጠቅልለው ጣለኝ አለችው። እኔ አቤል ነኝ እንደዚህ የምትይ እመኝ እኔ ማደርገውን አሳይሻለሁ አለ ከዛም ያፌት አቤልን አሽቀንጥሮ ከዛ ከቤት ወረው ወረው ይህንን የተደረገው አቤል እፍራታን ተበቀላት አንቺ ማን ስለሆንሽ ነው እኔ አቤል መሆኔን በእርግጥ አሳይሻለሁ በማለትም ከያፌት የቀዳውን ቪዲዮ ናታን ያን ጊዜ ያፌት ናታንን አግቶ ሰው የገደለ ያስመሰለውን ቪዲዮ ይዞ ቀጥታ የት ነው የሄደው? አቤል ፖሊስ ጣቢያ ሄደ። በሰዓቱ ያፌት እንግዲህ ይዞ ኤፍራታን የራሱ ለማድረግ የተጠቀመበት ቪዲዮ ነበረ። እናም አሁን አቤል ደግሞ ተቀበለው። ናታን በሰዓቱ የትን ቦታ አልወጣም፣ እቤት ውስጥ ቁጭ ብሎ ከኤኒክ ፔስተሩ ጋር የተመካከረውን ያፌትን የሚያጥመዱበትን ስራ እየሰራ ነበር። በላፕቶፕ ና በእስክሪብቶም የሚጠቅሙ ነገሮች ላይ እያከበበ እስራው ላይ ትርቁ ትኩረት አድርጎ እያለ እንግዲህ ሉሊትን ያፌት ደውሎ የት ነው በየት ወጥቶ ነው ሲላትም አላቅም ስትል ስትወላከፊ ወጥቶ ነው የሚሆነው በራችሁ ሌላ ቤት አለው እንዴ ቤታችሁ ሌላ በር አለው ሲላትም እኔ እስከማጥቀው ሌላ በር የለም አለችው ቪዲዮ ቀርጸሽ ላኪሌ ቤታችሁንና ግቢያችሁን አልበለዛ ገልሻለሁ አላት ለእኔ የማይታይ በር ላንተ ከታየህ ብላ ሉሊትም የታዘዘችውን ቪዲዮ ቀርጽ አላከችለት ያፌት ናታንን ለማስያዝ በሩን ናታንን በስራ በስራ ወይም ደግሞ በከስተምሮቹ ያፌትን እንዳይወጣ እየተጠባበቁ እያለ ግን ደግሞ አቤ ሌላካቸው ፖሊሶች ሰተት ብለው ናታን ክላሱ እንደነበረ አንኳኩ። ናታንም ማን ነው ብሎ በሩን ሲከፍት ፖሊሶች ናቸው፣ እጅ ከፍንጅ ይዘውት ወደ እስር ቤት ሄዱ። ናታንም ምን አጥፍች ነው ጥፋት የምንድን ነው? ሲልም የሰው ነብስ አጥፍትሃል ከዚህ ቀደም አሉት። እሱም እንኳን የሰው ነፍስ ላጠፋ ይቅርና እኔ የድመት ነፍስ እማጠፋ ሰው አይደለሁም አለ። ፖሊሶቹም ጭራሽ ትክደናለ እኛ በመረጃ ነው በማለትም ቪዲዮውን አሳዩት። ናታን እያላወቀውና እያላየው ጉብዳ ሚስቱን ኤፍራታን ወጥመድ የከተተውን ቪዲዮ አየ። በጣም አዘነ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ ቪዲዮውን እስከ መጨረሻው ተከታተሉ። ሐረግ ድራማ ከባለፈው የቀጠለ ይዘን መጥተናል። እንግዲህ አቤላ ኢፍራታን በጣም በሚያሳዝን ሁኔታ ተበቀላት። እሱም ምንድን ነው ኢፍራታን እዛ ቤት አቤል እንዲኖር ያፌትን የማሳመን ስራ ሰጥቷት ነበር ያፌት ደግሞ የዋዛ አይደለም። ግን ምን አባክ ልሰራ መጣ ምን አስበህ ነው ሲለውም እኔ እዚህ ቤት መንጣት ፈልጌ ሳይሆን ኤፍራታ ናት የጠራችኝ። እዚህ ቤት ብቻችንን መኖር አልቻልንም አንተና ቶሎ አለች፣ መጣሁኝ አለ። ከዛም ኤፍራታ አደነገጠችና ጸጥ አለች። አደል ኤፎ አላት። አዎ እንደዛ ነው አለች ፍራታ። ይህንን ጭንቀቷን ያስተዋለው ያፌት በፍጹም እንዴ ቢሆንስ ለእኔ ሳት ነግሪ ንግስቴ ሀላት ግን አልተዋጠለትም። ኤፍራታ ምግብ አቅርባ እያለ ለበሽና እንሄድ ሲላትም ስራ ቦታ ለመሄር ልብሷ አለባበሰች። አቤልንም እኛ እኔና ያፌት ስራ ቦታ ልንሄድ ነው፣ ይህን ኮተትን ይዘ ከዚህ ቤት ጥርግበል አለችው። አሃሃ እኔ ስራሽን በአግባቡ አልተወጣሽም ማለት ነው። ምን ማድረግ እንዳለብኝ አሳይሻለሁ አላት እፍራታ በጠዋት ተነስታ ተነስ አንተ አቤል ውጣልኝ ከዚህ ሶፋ ላስተካክል ነው ቤት ላስተካክል ነው አለችው አንቺ ነሽ እኔን ውጣ ምትኝ ሲላትም አንቂ እንዳልገል በገዛ እጅ ውጣልኝ አለችው እሱ ማንገዳይ ማናናቂ እንደሆነ ማንሞች አሳይሻለሁኝ ሀላፊነትሽን አልተወጣሽም አለ ከዛም በናታን አስፈራራት ቆርሳ አቅርባላቸው እፍራታ ወደ ላይ እንደወጣች ያፌት ከዚህ ቤት ምን ያሰብክ ነው? ምን ለማድረግ ፈልግህ ነው? አለው። ምንም በቃ፣ ኤፍራታ ጠራች፣ መጣሁ አለ። ኤውልክ ኤፍራታ በፍጹም እንዳልጠራችህ በደንብ አውቃለሁኝ። ስለዚህ የሆነ እቅድ አዘጋጅተህ ነው የመጣኸው። ሌላ ሰው ቢመጣ ምንም አልልም፣ አንተን ግን በፍጹም ላምን አልቻልም። አሁን ብላና ከዚህ ቤት ኮተትህን ይዘው ውልቅ በል ካልሆነ እገልሃለሁ እዚሁ ቤት አለው። ከዛም አቤል ደነገጠና ጣቱን ወደ እፉዬ ቀሰረ። እፍራታን ቶሎ ውጭ በላት እኔ መኪና ላይ እየጠበቅኳን ነው አለና ያፌት ወጣ። ግን ደግሞ እፍራታ ስታ ላይ ስትወርድ አይሽ የታዘሽውን ስራ በአግባቡ አልሰራሽም። ስለዚህ እመኝኝ አሳይሻለሁኝ አሁን ያንን የምትን ሰፈሰፊለትን ባልሽን ወህኒ ቤት ነው እምከተው፣ እመኝኝ አላት። ታማቶጁ ያፌት ጋር የምትኖሩ ለሱ ብለሽ አይደለ? እኔ ያሳይሻለሁ በማለትም አቤል እንግዲህ ቀጥታ ያንን ቪዲዮ ይዞ ናታን ሰው ነፍስ ያጠፋበት የሚመስለውን ቪዲዮ ይዞ ቀጥታ ከፖሊስ ጣቢያ ሄደ። ፖሊስ ጣቢያ ደግሞ ቪዲዮን ሲያው ፖሊሶቹ ቀጥታ ወደ ናታን አመሩ። እጅግ በጣም ያሳዝናል። ናታን በሰዓቱ ያፌትን የሚያጠምድበትን ስራዎች ከኤኔክ ፔስተሩ ጋር ተመካክሮ እቤት ውስጥ እየሰራ ነበረ። ምክንያቱም ያፌት እየተከታተለው ስለሆነ ከዳራ እናትም ጋር ለየት ብሎ እቤቱ ቁጭ ብሎ ስራዎቹን እየሰራ እያለ በላፕቶፕና በጽሁፍም የሚጠቅሙት ነገሮች ላይ እያከበበ ነበረ። በዛም ሰዓት ሎሊት ያፌት ደወለላት። ናታን እንዴት ነው ምን አድሳለ? ሲላትም እቤት ውስጥ የለም አለች። ናታን ግን እቤቱ እክላሱ ስራውን እየሰራ ነበረ። ከዛም አንቺ ደንባራ ስትደናበሬ አሳልፈሽ ነው እንጂ በየት ይወጣ? ሲላትም ናታን ሲወጣ አላየሁትም፣ ግን ደግሞ እቤት ውስጥ የለም አለችው። ከዛም አሁን የቤታችሁን ግቢ በሙሉ ቪዲዮ ቀረጸሽ ላኪልኝ አላት። ሌላ በር እንዳለ ሲላትም የለም አለችው። ደንባራ በማለትም አለዛ ገልሻለሁ ሲላት ሉሊቶ የታዘዘችውን ቪዲዮ ቀረጻ ስትልክለት ይኸው ይው ለእኔ ያልታየህ በር ላንተ ከታየህ በማለትም ላከች ለያፌት። ያፌትም እንግዲህ እነዛን ጭራቅ ከስተምሮች ወይም ደግሞ ሰራተኞቹን አሰማርቶ እያስጠበቀ ነበር። ግን ደግሞ የእሱ ሰዎች ያፌትን ግቢ ከበው እንዳሉ ድንገት አቤል የላካቸው ፖሊሶች ያፌትን ለመያዝ እየተሯሯጡ በሩን ከፍተው ሲገቡ ምንድን ነው የተፈጠረው በማለት ያፌት ጋር ደወሉለት። በሰዓቱ ጽዮን ለኢፍራታ ደውላ ያፌትን የምታጠምድበት ሴት ስለቀረችባት አቤል ቤት አቤልን የምታጠምድበት ሴት ስለቀረችባት አቤል ቤት ነው አለቻት። እፉዬም አረኔ ቤት ውስጥ ነው አድለውም አለች። ያፌት አጠገቧ ስላለ በሰዓቱ ግን ተጨናንቃለች። እናም ያፌት በጣም እየጠበቀው ነበረ። ፖሊሶቹ ግን ዘው ብለው እነ ናታን ግቢ ገብተው ናታን ያለበትን ክላሱን ሉሊት ጠቆመቻቸው። ሉሊት በእርግጥ የያፌት የናታን ክላስ የት ነው ሲሏትም፣ ይሄ ነው ብላ አሳየች። ግን እኮ የለም ምን ተፈጥሮ ነው አለች። ከዛም በሩን ሲቆረቁሩ ናታን ስራውን እየሰራ ስለነበረ በድንጋጤ ቆየ። በኋላ በሩን በኃይለኛው ከፍተው ፖሊሶቹ ናታንን እጅ ከፍንጅ ያዙት። እሱም ምን አድርጌ ነው እኔ ራሴን ስራ ነው የምሰራው፣ እንደዚህ ህግ ቢኮንም በር ተከፍቶ አይገባም ሲልም፣ የሰው ነብስ አጥፍተሃል፣ ስለዚህ ደግሞ ምን አድርጌ ነው ትላለህ? አሉት ፖሊሶቹ። እሱም የማንን እኔ በፍጹም የሰው ነብስ አጥፍቻ አላቅም፣ የድመትም አላጠፋም አለ ናታን። ከዛም አይደል ጭራሽ ልትክደን ነው በማለትም ቪዲዮውን ሲያሳዩት፣ ለስንት አመት ኤፍዬ ደብቃ ስቃዋንና ያፌትን ለማግባት የተገደደችበትን ስቃዋን የበላችበትን ቪዲዮ ናታን አወቀው። ተደብቆ የነበረውን አሁን ሚስጥሩ ቢገባውም እናታን ግን ምንም ማድረግ አይችልም። አቤል ወጥመድ ውስጥ ከቶታል። በእርግጥ ናታንን ለመጉዳት ሳይሆን ኤፍራታንና ያፌትን ለመጉዳት ለመበቀል ብሎ ነው። አቤል ያደረገው ነገር በጣም ያሳዝናል። የናታንና የኢፉዬ ስቃይ እጅግ በጣም እየገነነ መጣ። ኢፍራታ ይህንን ስትሰማ ምን ነው አፌን ቁርጦት በሆን አቤልን ተንከባክቤው በሆን እያለች እየየ ማለች ጀመረች። ጽዮን አሁን የናታን መታሰር አልሰማ ከቢኒ ጋር ለየት ያለ ላይፍ እያሳለፈች ነው። አቤል እንግዲህ ጽዮንን እና ኢፍራታን እያስፈራራ የነበረው አንደኛ በናታን እንግዲህ እስር ቤት ከተዋለው እያለ ነበረ እዛ ቤት እንዲኖር ያፌትን እየተታገለች ያለችው ነገር ግን ብታስረዳውም ሊረዳ አልቻለም። አቤል ይህንን የማሳመን ስራ ላንጅ ሰጥችል። አንቺ ግን በፍጹም ራስሽ ተነስተሽ ውጣ ብለሽ ነበር። አሁን የምትወጂው ሰው እድሜ ዘመኑን ሰው ነብስ አጥፍቷል በመባል እስር ቤት ተከቶልሻል አሁን መልካም ለቅሶ ይሁንልሽ። አሁን ደግሞ ወደ ባልሽ እህት ወደ ጽዮን ዞራለሁ። ምክንያቱም እሷም ብትሆን የሆነ መረጃ ይዛለች እርግጠኛ አይደለውም ስለማጥፋቷ ያንን የማይረባ ሞትቻ ቢንያሚን ይዤ እሷን ደግሞ ደመንባ አስለቅሳታለሁ እያለም እየዛተ የጽዮን ፎቶ ይዟል። አሁን ልክ ያፌት አንቺን የራሱ እንዳደረገው ጽዮንንም የራሴ ማደርጋት በቢኒ አጥምጭ ወጅ ነው አለ። በጣም ያሳዝናል። ጽዮንና ዳግም አቤልን ለማጥመድ ሌላ ሴት ቀጥረዋል፣ ግን ደግሞ ያ ነገር አልተሳካላቸውም። አቤል የዋዛ አይደለም፣ የሚቻልም አይደለም። ናታንና ኤፍዬ ግን በጣም ስቃያቸው በዛ። ኤፍራታ ነፍሰ ጡርናት በዛ ላይ ግን የሚመጡባት ነገሮች በሙሉ ከአቅሟ በላይ ሆነው እየተሰቃየች ትገኛለች። አሁን ግን ባሁኑ ተስፋ ያልተመረጠችና ምንም አይነት አማራጭ እንደሌላት የምንም አማራጭ እንደሌላት ተስፋ ቆርጣ እጇን ጣጥፋ ደምንባ እያለቀሰ ይቆጭ ብላለች። ያፌት አቤልን ዛተበት አንቆታለም። ቻናሉን ሰብስክራይብ እያደረጋችሁ